ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉም መልካም ነው። እነሆ ዛሬ መጥቼላችኋለሁ ማለት ነው። ቡሩኬና ሀይሚን ይሽላችሁ መጥቻለሁ። በጣም የምንወዳቸው የምናከብራቸው እንቁ ድንቁ የሆኑ ልጆች ማለት ነው እና በፍቅራችሁ ጠብ የሚታረጉን ጠፍታችሁ ነበረ። እንግዲህ መጥታችኋል፣ እንኳንም በሰላም መጣችሁ። ስትመጡ ግን በአዲስ ነገር ሞቅ ሸብረቅ ሽብረቅ ብላችሁ ነው መጣችሁ ማለት ነው። እኔ ሳስቦ ሳስቦ የቀለበት ፕሮግራም ይመስለኛል ማለት ነውና የቀለበት ፕሮግራም ታውቃላችሁ። ከመቸኮል ላይ የተነሳ እየተንተባተኩ መጣሁት ማለት ነው። እና በጣም ነው ከብራችሁ፣ በጣም ነው ወዳችሁ እና የናፈቃችሁት እንግዲህ ዛሬ መሳቅ በፈገግታ የቦሩኬና ሀይሚ ወዳጆች የሆናችሁት እንግዲህ ይህ ዩቱብ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ና እነሆ እንግዲህ ዱባይ በነበረ ሰዓት ምርጥ ጊዜ አሳልፎ ሄደዋል ማለት ነው። ዛሬ ላይ ደግሞ ምክንያቱ አንድ ላይ መኖር ጀምሯል ማለት ነው። ሀይሚ ና ቡሩካይ አንድ ላይ መኖር ጀምሯል። ይህ ፎቶ የምታዩት የቀለበት ፕሮግራም ነው ማለት ነው። የቀለበት ፕሮግራም ሲሆን እንግዲህ ሁላችን ደስታ ነው ማለት ነው። የሁላችን ደስታ ነው ይሄ ነገር ማለት ነው። እና እኔ በጣም ደስ ብሎኛል ከምንም በላይ ታውቃላችሁ፣ ብዙ ነገር አሳልፈዋል ብሩኬና ሀይሚ ማለት ነው። ና የኔ ቅመም ሀይሚዬ ማለት ነው። የኔ ቆንጆ ቆቅላ ማለት ነው። ና ሰው ሁሉም ደስተኛ ሁኑ ሁሉም እንደዛ ነው የምላችሁ። ሰው ደግሞ አዲስ ነገር አለ በአዲስ ነገር ይቀጥላሉ ማለት ነው፣ እና ህይወት ይቀጥላል። ታውቃላችሁ በሮኬ ቪሱ ነገር ሆኗል። መጀመሪያ ጊዜ ዱባይ ሲመጣ በሁለት ቀን ነው ተመልሶ ወደ ኢትዮጵያ ሄደ ማለት ነው። ምክንያቱም ሀይሚ ስለምታስፈልጋት ማለት ነው፣ ለሀይሚ መኖር ስለሚፈልግ ማለት ነው። እና እኔ እውነት መቼ ነው የሚይዘኝ? መቼ ነው ፍቅር የሚይዘኝ? እስቲ ነገሩ እንደ ሀይሜና እንደ ምሩራ መቼ ነው ፍቅር የሚይዘኝ? እና ደግሞ ቃ ሰው እየሰማ ወራ ሰው ተኝቶ ነው ሰው ተኝቶ ነው እኔ ጋር ማለት ነው። አወዳችኋለሁ፣ አከብራችኋለሁ። ግን የቪዲዮ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን ከጎናችሁን እንድትሆኑኝ እፈልጋለሁ ማለት ነው። እንድታበረታቶኝ እፈልጋለሁ ማለት ነው። ና መጥቻለሁ አሁን አልጠፋም እላቸዋለሁ። ወደጄ፣ አሁን አልጠፋም፣ አለሁ ሁሌም ከእናንተ ጋር። መልካም ሰናይ ቆይታ ወዳ